የሃያ ስድስት ዓመቱ ካሜሮና የማንቸስተር ዩናይትድ የፊት መስመር ተጫዋች ብሪያን ምቤሞ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች ተብሎ ተመርጧል። ተጫዋቹ እንግዲህ ከብሬንትፎርድ ቀይ ሰይጣናቱን ከተቀላቀለ በኋላ ድንቅ ጊዜን እያሳለፈ ይገኛል። ይህ ተጫዋች በኦክቶበር ወር ውስጥም ሶስት ግቦችን ማስቆጠር የቻለ ሲሆን አንድ ለግብ የሚሆን ኳስም አመቻችቶ አቀብሏል። ተጫዋቹ እንግዲህ ሊቨርፑልን በአንፊልድ ባሸነፉበት ጨዋታ፣ እንዲሁም ብራይተንን ኦልትራፎርድ ላይ ባሸነፉበት ጨዋታ ድንቅ እንቅስቃሴ ማሳየቱ የሚታወስ ነው። እንዲሁ የ40 ዓመቱ የማንቸስተር ዩናይትድ ፖርቱጋላዊ አሰልጣኝ ሮበን አሞሪምም የኦክቶበር ወር ምርጡ አሰልጣኝ ተብለው ተመርጠዋል። አሰልጣኙ በወሩ ያደረጉትን ሶስቱንም የሊግ ጨዋታ ማሸነፍ የቻሉ ሲሆን በዩናይትድ የአሰልጣኝነት ዘመናቸውም ለመጀመሪያ ጊዜ ተከታታይ ሶስት ጨዋታ ያሸነፉትም በዚህ ወር ነበረ። አሰልጣኙ ከሽልማቱ በኋላ ክሬዲቱን ለተጫዋቾች ነው የምሰጠው፣ ቀጣይ እቅዳችንም የወሩ ምርጥ ማሸነፍ ነው። ይህ ማለት ሁሉንም ጨዋታ ማሸነፍ ነፍ አለብን ማለት ነው፣ ግባችንም ያ ነው ሲሉ ተናግረዋል። የማንቸስተር ዩናይትዱ የ19 ዓመት ፈረንሳዊ ተከላካይ ሌኒ የሮ ስላለፈውና ስለ አሁኑ የውድድር ዓመት ልዩነት ሀሳቡን ሰጥቷል። የሮ ያለፈው የውድድር ዓመት በጣም ስሜታዊ ያደርገ እንደነበር ሁሉም ሰው ያውቃል ብዬ አሰባለሁ። እውነቱን ለመናገር ለአሰልጣኙ ብቻ ሳይሆን ለሁሉም ከባድ ጊዜ ነበረ። አንዳንድ ጊዜ በጨዋታዎች ላይ መጋፈጥና ልምምዶችን ማድረግ ከባድ ነበር፣ ለዚህም ሁሉ ስሜታዊ ይሆን ነበር። ነገር ግን ዘንድሮ የተለየ ይመስለኛል ስሊግ ውድድር የለብንም፣ ለስልጠና የበለጠ ጊዜ አለን፣ የበለጠ ነፃነት አለን። እያንዳንዱ ተጫዋች ጨዋታን ሲያሸንፍ ከዛ በኋላ ፍጹም የሆነ ሳምንት እንዳለው ያውቃል። በራስ መተማመናችንም እንደ ባለፈው ዓመት አይደለም ከፍ ብሏል ሲል ሀሳቡን የ19 ዓመቱ ፈረንሳዊ ተከላካይ ሰጥቷል። ቶተናም የሪያል ማድሪዱን የ24 ዓመት ብራዚላዊ ፊት መስመር ተጫዋች ሮድሪጎን የማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። ይህ ብራዚላዊ ተጫዋች እንግዲህ በአሰልጣኝ ጃቪ አሎንሶ ስር በሎስ ብላንኮቹ ቤት በቂ የጨዋታ እድል እየተነፈገው ይገኛል። እሱም ራሱን እንግዲህ በእንግሊዝ ፕሪምየር ሊግ መፈተን እንደሚፈልግ መረጃዎች እያመላከቱ ይገኛሉ። ታዲያ ተጫዋቹ ከአለም ዋንጫው በፊት በጥር የዝውውር መስኮት ክለቡን ለመልቀቅ ማሰቡና ወደ ፕሪምየር ሊግ ለማምራት ማቀዱ ነው የተዘገበው። የጣሊያኖቹ ክለቦች ሮማ እና ኢንተር ሚላን የጀኖዋን ዴንማርካዊ አራት ዓመት የተከላካይ አማካኝ ለማስፈረም ንግግር ማድረጋቸው እየተገለጸ ይገኛል። ይህ የተከላካይ አማካኝ እንግዲህ በጀኖዋ ቤት ጥሩ ጊዜን እያሳለፈ የሚገኝ ዴንማርካዊ ነው። ከሁለቱ የጣሊያን ክለቦች በተጨማሪም እንደ ሊቨርፑል፣ ቶተናም፣ ብራይትን እና ብሬንፎርድ አይነት ያሉ የፕሪምየር ሊግ ክለቦች ተጫዋቹ ማስፈረም እንደሚፈልጉ ተገልጿል። የዚህ ተጫዋቹ ዋጋም እንግዲህ ከ25 እስከ 30 ሚሊዮን ዩሮ እንደሚሆን የተዘገበው ጣሊያን የኒኳስትል ዩናይትድ አማካኝ ዛንድሮ ቶናሊ በኒኳስትል የወደፊት ቆይታ ጥያቄ ቀርቦለት ምላሹን ሰጥቷል። ተጫዋቹ እንግዲህ ይህ ከባድ ጥያቄ ነው፣ ምክንያቱም በእግር ኳስ በየአመቱ ማሰብ አለብ። እዚህ ለአስር አመት መቆየት እፈልጋለሁ ማለት አልፈልግም። ምናልባት በሁለት በሶስት አሊያም በአራትና በአምስት አመት ልወጣ እችላለሁ። በየአመቱ ማሰብ እፈልጋለሁ። ይህ እግር ኳስ ነው። ነገር ግን አሁን እዚህ ደስተኛ ነኝ፣ ስለሌላ ክለብ እያሰብኩ አይደለም ሲል እንግዲህ ይህ ጣሊያናዊው ተጫዋች ሀሳቡን ሰጥቷል።